ሰላም ጤና ይስጥልኝ። የመጠለያ ፖድካስት ቤተሰቦቻችን እንደምንሰምታችኋል። ዛሬ ልዩ ቀን ነው። ከስቱዲዮ ወጣ ብለን እንግዲህ ኪ ሃውሲንግ ፋይናንስ ሶሉሽን የቤት እድለኛ ለሆኑ ደንበኞቹ ቤቱን በቃሊቲ ማሰልጠኛ በሚገኝ ሳይቱ አስገንብቶ አጠናቆ ቁልፍ የሚያስረክብበት ቀን ነው። ስለዚህ ዛሬ ቆይታ የምናደርገው ከቤት እድለኞች ጋር ይሆናል። የቤት እድለኞችን የተለያዩ ጥያቄዎችን እያነሳን አብረን ቆይታ የምናደርግ ይሆናል። እስከ ፕሮግራማችሁ ፍጻሜ ድረስ አብራችሁ ቆዩ። እንኳን አብሮ ደስ አለ። ስምሽን እና የስንተኛው ዙር ተመዝጋቢ እንደሆነሽ እሺ። እኔ ቤተልሔም እባላለሁ የመጀመሪያ ዙር ተመዝጋቢ ነኝ። ያ እጣው ደርሶኝ ዛሬ ቁልፍ ለመረከብ በቅቻለሁ። እንዴት ስለ ኪያውስ ሰማሽ? መጀመሪያ የሰማሁትን በሚዲያ ላይ ነው። ሚዲያ ላይ ማለት እነ ሙላለምና ሰራዊት ፍቅሬ በቴሌቪዥን በሚያስተዋውቁበት ጊዜ ነበረ። በዛ ወቅት ላይ መጥቼ በሚመዘገቡበት ቦታ ሄጄ ተመዘገብኩ እንደድል ሆኖ በሶስተኛ ዙር ላይ ደርሶኛል። ዛሬ ቁልፍ ተረክቤያለሁ። በድጋሚ እንኳን ደስ አለሽ። ያው ስለ ኪ ሃውሲንግ እንግዲህ በቅርብ ጊዜያት በማህበራዊ ሚዲያ የተለያዩ የሚዘዋወሩ መረጃዎች ነበሩ እና ጥሩ የሚሆን መጥፎ ማለት ነው፣ እነዛ ነገሮች አሁን ካለው ሪያሊቲ ጋር እንዴት ታየዋለሽ? እና ማስተላለፍ የምትፈልጊው መልዕክት ካለ ድርጅትሽ እኔ አሁንም ከዛሬ በፊትም ሳይደርስኝ በፊት የምናገረው ነገር አንድ ነበረ። ያም ነገር ምንድን ነው? ሰው ያሰበውን ማድረግ አለበት ነው። ምክንያቱም ውሸት ቢሆን እስከ ዛሬ ድረስ ብዙ ነገሮችን አያደርግም ነበር። ከኛ በፊትም የነበረውን ዙር ሰጥተዋል። ስለዚህ አሁን ላይ ደግሞ ይህንን የመሰለ ህንፃ ሰጥቶ ሰጥቶናል። ስለዚህ ይህንን እንደራሳችን ንብረት እየጠበቀን እኔ ያስመዘገብኳቸው ደግሞ በጣም ብዙ አሉ። በእኔ ስር የተመዘገቡ እኔን ሲያዩ ይበረታሉ ብዬ አስባለሁ ሚዲያ ላይ በሚፈጠረውም እያንዳንዳቸው ነገሮች ውስጥ እየገባሁኝ እኔ ምስክር ነኝ እያልኩኝ የጻፍኩ ነው። አሁንም አደርገዋለሁ ወደፊትም። በጣም ደስ ይላል። ከልብ እናመሰግናለሁ። እኔ ማመሰግናለሁእንኳን አብሮ ደስ ያለሽ በቅድሚያ እንኳን ደስ አሉደስ ስሞትን ና የስተኛ ዙር ተመዝጋቢ ነበሩ። እኔ ስሜ ሰላሀዲን በክሬ ይባላል። የመጀመሪያ ዙር ተመዝጋቢ ነኝ። እህቴን አስመዝግቢያት ነበረ ልሷን ያወጣላት እና ያው ተወካይ ሆኜ ዛሬ ቤቱ ተረክቤላታለሁ ማለት ነው። በጣም ደስ ይላል። ስለ ኪ ሃውሲንግ እንዴት ሰው ነው ኪ ሃውሲንግ? ያው እውነት አሁን በተግባር ቤቱን ተረክበናል። ቲክቶክ ላይ ብዙ ነገሮች አሉ የሚወራ አላስፈላጊ ነገሮች፣ ግን ያው አትሊስት የዛሬው ፕሮግራም ብዙ ነገሩን ያስታከለ ቤት ተስፋ አድርጋለሁ። ማለት ያው ሰው እንደሚታወቀ ሞር ኔጋቲቭ ነገር ላይ ነው እና በብዛት እንትን የሚለው ሞር እውነታውን ማሳየቱ ነው በቃ የሚሻለው። ለምን እኛ ሀገር ሰው አስቸጋሪ ነው በብዛቱ በወሬ ስለሆነ የዛሬው እንትን በደንብ ይገልጻል። ቤት ተስፋ አድርጋለሁ ሞር እውነታውን ህዝቡ ዛሬ ይረዳልኝ ተስፋ ማድረግ። በመጨረሻ ማለት የሚፈልጉት ነገር ካለ ሁሉም ይመዝገብና እንትን ይበል። አሁን ተመዝግቤ ያለው አትሊስት ያው እድልን ይጠበቅኝ ያለሁት እና እውነታውን አይተናል። ያንን ማለት በጣም አመሰግናለሁ። ይቀብናሉ። ወዴት ነው ይዟት የሚበረው? ወደም መጣበት ይዟት ነው የሚመለሱት። ከአባቱ ቤት መጥቶ ወደ አባቱ ቤት ለመድን ወደ ሽማግሌ ሲልክ ቤት ለሌለው አትሰጥም እያልኩሽ ታግባ ብለሽ ይኸው ሮፍ ስከተትሽኝ። አረ ለመግለጽ በጣም ከባድ ነው፣ ለማግኘት ግን በጣም ቀላል አው፣ የቤት ባለቤት ለመሆን ከምንጊዜውም በላይ በኪ ሃውሲንግ ቀላል ሆኗል። በሰማንያ ሶስት ሺህ ብር ቅድመ ክፍያ ተመዝግባችሁና በወር ከሁለት ሺህ ብር ጀምሮ መቆጠብ ከቻላችሁ በቀላሉ የቤት ባለቤት መሆን ትችላላችሁ። ስትመዘገቡ የምትከፍሉት የካፒታል ክፍያና በየወሩ የምትቆጥቡት ክፍያ በጠቅላላ የሚቀመጠው በኢትዮጵያ ንግድ ባንክና በዘመን ባንክ በተከፈተ ዝግ የቁጠብ አካውንት ከመሆኑ በተጨማሪ አንጋፋው የኢትዮጵያ መድን ድርጅት ኤምፒኤ ዋስትና ይሰጣችኋል። እንዴ ሳልጉስ ዛሬ ነገ ሳይሉ እስከ ነሐሴ ሰላሳ ድረስ ይመዝገቡ። በቅድሚያ እንኳን ደሳለሽ ተናገሩ። ለሳለ ስምሽን እና የኪ ሃውሲንግ የስንተኛው ዙር ተመዝጋቢ ነበር? መቅደስ ጌታቸው ይባላሉ። የአንደኛው ዙር ተመዝጋቢ ነበር። ስለ ኪ ሃውሲንግ እንዴት ሰምተሽ ተመዘገብሽ? እኛ በሚዲያ ነበር የሰማነው። ሲስተር ፊዳ ተመዘገበች ሰበቤት አግኝተናል። በጣም ደስ ይላል። በተለያዩ ማህበራዊ ሚዲያዎች እንግዲህ ስለ ኪያውሲንግ ጥሩ መቶ መረጃዎች ሲሰራጩ ተመልክተናል። ና አንቺ አሁን ካየሽው ሪያሊቲ እና ከሚሰማው መረጃ አንጻር ምን መልዕክት ማስተላለፍ ትፈልጊያለሽ? ማለት እንግዲህ የሚተላለፈው ነገር እንዳለ አሰተኛ ነገር ነው። ኪያውሲንግ እንግዲህ ሙሉ ሰው እኔ ሪኮመንድ የማደርገው ነገር ነው። ሁሉም ሰው ሂዶ መረጃውን ወስዶ ትክክለኛውን ቦታ ቢመጡ ጊዜ ነው ማሰብ። በድጋሚ እንኳን ደሳለች፣ አመሰግናለሁ። እንኳን በቅድሚያ እንኳን ደሳለች፣ እንኳን አብሮ ደስ አለን። ሞትን እና ሶስተኛ ዙር ተመስጋቢ ነው። ስሜ ጌታሁን ቢያድርገው እባላለሁኝ። በጣም ደስተኛ ነኝ። ከምንም በላይ ደስ ብሎኛል። በህይወት ዘመኔ ቤት አገኛለሁ ብዬ አስቤ አላቅም ነበረ፣ ግን አገኘሁኝ። በጣም ነው ደስ ያለኝ። እንደኔ ሁሉም ሰው እንዲያገኝ እኔ ምሳሌ ያርግ ነው የምለው። እኛ አስር ተመዝጋቢዎች ነን፣ አስር ጓደኞች። አሁን ዘጠኝ አሉ። ከዘጠኝ አስሩ እኔ የደረሰኝ ዘጠኙ አሁን በተስፋ ላይ ናቸው፣ እየተጠባበቁ ነው። አሁን እነዚህ ልጆች ደግሞ ተስፋ አላቸው፣ በተስፋ እየጣሉ ነው። ለራሱ ከሚከፍቱት ውጭ ዲፖዚት የሆነ ቦታ ቁጠባ አርገው በሁለታቸው ስም አድርገው ዘጠኙ ቁጥባ እያቆጠቡ ነው። በቀርቅ አብዛኞቹ ራዲሽ አራተኞች ነና የሆነች ዲፖዚት እያደረጉ እያጠራቀሙ ነው ነገ ለሚመጣው ቻሌንጅ አሁን ሲደርሰኝ እንደዚህ የሚከፈለው ቻሌንጅ አሁንም የሚከፈለኝ አሁን አምስት ሺህ ብሩን ከጓደኞች ጋር አዋጥቼ ነው ይህንን የምከፍለው። ስለዚህ ማህበር አለ እና እንደኔ አይነት ደግሞ ያልገቡ እኛ አስረኛችን የተመዘገቡት ነን። ሌሎች ደግሞ አሉ፣ እኔን የሚያዩ፣ እኔን የሚከታተሉ የእሱን ውጤት እኔ የሚሉ ሶስት ልጆች ክፍለ ሀገር ናቸው። መጥቀስ ይችላሉ፣ ወደ መርሳ አካባቢ እኔን በመጠባበቅ ነው የሚገኙት ስለዚህ፣ አሁን እኔን እያዩ ነው። እኔ መረጃ ነኝ። የቤተሰብም ስለሆኑ እነግራቸዋለሁ። እንደነገርኳቸው ቀጥታ ይመዘገባሉ። አጋጣሚ እድሉን ካገኘሁ በድጋሚ ካገኘውሽ አንቺ ጋር ይዤ ማስመዘገብ እችላለሁ። በእርግጠኝነት ነው። አመሰግናለሁ። በጣም ደስ ብሎኛል። ቴንኪው። በሁሉም በመላ ኢትዮጵያ ነው እንግዲህ የሚሰራው እና እነሱም የቤት ዕድለኛ እንደሚሆኑ ጥርጥር የለኝም። በመጨረሻ ማስላል የምትፈልገው መልክት ካለ አንዳንድ ደግሞ በማህበራዊ ሚዲያዎች የሚሰራጩ መረጃዎች አሉና እውነታውና የሚወራው ነገር እንዴት አመዛዝነ ተመልክተዋል ው እውነትን መናገር በእነሱም አልፈርድም። እውነትም አለው። አንዳንድ ነገሮች በዚህን ቀን ተብሎ በዚህን ቀን ሳይሆን ሲቀር ጥያቄ ምልክት ያሰጣል። ጥያቄ ምልክቱ የሚያሰጠውም ያኛው ሰው ፍጹም ይፈልጋል በዚህን ቀን ካለ በዚህን ቀን እሱ የማያደርገውን ነው እኮ የሚጠብቀው። ነገር ግን ትግስት ይኖረን ነው ምለው ሚዲያውን ይከታተል ምን እንደሆነ እያንዳንዱ አቶ ቸርነት የሚላቸውን እያንዳንዱ ይከታተሉ። እኔ ከስር ስ ላይ ይመለከተኝም አይመለከተኝም የደረሰ አሁን ደርሶ ነው የምከታተሉ። ሳይደርሰኝ በፊት ግን በደንብ ትከላከተል ነበረ። ይከታተሉና እውነተኛውና ውሸቱን ያዩታል። ሚዲያውን በደንብ ይከታተሉ። በቃ ይሄ ነው የምለው። እና እኔ እድለኛ እንደሆንኩኝ ሁሉም እድለኛ ይሁንና የዛሬ አስር ዓመት ሁሉም ደርሶት በአይኔ ላይ ነው የምለው ተስፋ ይሄ ነው በጣም አመሰግናለሁ ክብር ይስጥልኝ እሺ በርቱልኝ እግዚአብሔር ከእናንተ ጋር ይሆን በርቱ አንዳንድ ሀሰተኞች ሚዲያውን ሽፋን ለማግኘት የሆነ እንጀራቸውን ትንሽ እንጀራ ለማብሰል ብለው ለሰው እድል የሚዘጉ ሰዎች አሉ እባካችሁ እባካችሁ በእግዚአብሔር ስም እጠይቃችኋለሁ እረፉ ነው የምለው ውድ ተመልካዮቻችን እንግዲህ ዛሬ ጥቅምት 22 የቤት እድለኛ የሆኑትን የኪ ሃውሲንግ ደንበኞቻችንን ከነሱ ጋር የተለያዩ ጥያቄዎችን እያነሳን ቆይታ አደርገናል። እንደሚታውቀው ኪ ሃውሲንግ ፋይናንስ ሶሉሽን ለ150 የቤት እድለኞቹ ከኋላ በምትመለከቱት ህንፃ ላይ ቤታቸውን ሰርቶ በዛሬው ቀን አስረክቧል። እናንተም ተመዝገቡ፣ የቤት ባለቤቱ ነው ማለት እወዳለሁ። የነበረውን ቆይታ ይህንን ይመስል ነበረ። በቀጣይ ሳምንት በአዲስ ሀሳብ ከእናንተ ጋር ቆይታ የምናደርግ ይሆናል። እስከዛው ቸር ሰንብቶ፣ ሳምንታዊ አዳዲስ መረጃ እንዲደርስ የደውል ምልክት መጫ እንዳይረሱ፣ ሰብስክራይብ በማድረግ ቤተሰብ ነው።